አረረካም በማለት ናታንን መንገድ ላይ ጠብቆ ሊጠይቀው ወደደ እንዲሁም ኤፍራታ የጽዮንን አግንታ ስለ ያፌት ያለውን ነገር ናታን አድርጎት ይሆን ወይ ብላ ስትጠይቃት የዚህን ጊዜ ጽዮን እጅግ በጣም ተናዳ ኤፍራታ አየን ጥላ ትሄዳለች። ቤዛ እጅግ አስተዋይና ጨዋ ሴት ሆናለች። ሴቱን ሉሊትን እንግዲህ ጽዮን እየተበቀለቻት እንደነበረ ያመለክተናል። ሉሊት ከአንዱ ቤት ወደ አንዱ ቤት ወደ መጸዳጃ ቤት ከላይ ከታች ወደ ታች እያሯሯጣት ይገኛል። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም፣ እምይእዜሰ ኮነ ፍስሐ ወሰላም። ውድ የተከበራችሁ የአሬድ ዩቲብ ቻናል ቤተሰቦች ለአሬድ ዩቲብ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ፣ ቪዲዮውን ላይክ በማድረግ ሀሳብ አስተያየታችሁን ደግሞ በቦክስ ሳጥን መስጫዋ ውስጥ አስቀምጡልን። ውድ ቤተሰቦቻችን ሀረግ ድራማ ክፍል ስልሳ ስድስት ባለፈው ሳምንት ባለፈው ሳምንት ሉሊት መሬት ላይ እንደወደቀችና ናታን ሊረዳት እንደነበረ እንዲሁም ጽዮን ቁማ እየሳቀች እንደነበረ ቤዛ በድርጊቱ እጅግ በጣም ተገርማ እንደነበረ ተመልክተናል። ክፍል ሰባ ሰባት ደግሞ ሉሊት የበላችው ምግብ ወይም ከምግቡ ጋር አብራ የሰጠቻት ጽዮንን ወደ መጸዳጃ ክላስ ይዟት እንዲሯሯጥ የሚያደርግ ነበረ። በዚህም እጅግ ፈን የሚያደርጉ በጣም እጅግ የሚያስቁ ትውንቶችንም ተመልክተናል። እንግዲህ እንዳያቸዋት ሉሊት ከላይ ወደታች ከላይ ወደታች ከላይ ወደታች ወደ መጸዳጃ ክላስ ቢያንስ እንኳን በዛች በሰላሳ ሰባት ደቂቃ ውስጥ እኛ እንኳን እንደተመለከት ነው፣ ከአስር ጊዜ በላይ ወደ መጸዳጃ ክላስ ገብታለች። ምክንያቱም ወደ ፈቅ ልትወጣ ስትል አሁንም ይዟት ይወርዳል አሁንም ወደ ፎቅ ልትወጣ ስትል አሁንም ይዟት ይወርዳል። ወይኔ ጉዴ፣ በአከናታ ልሞት ነው ልሞት ነው እያለችው ነው እናንተ፣ አሟታል እያልኮችው ለምንድን ነው የምታሾፉባት? እያለ ቤዛን ተናገራት። ወንድሜ ደግሞ ይለቃታል አለች ሲሆንም፣ ምክንያቱም እሷ በድርጊቱ ወይም እየሆነ ባለው ነገር እጅግ በጣም ደስተኛ ስለሆነች ነው። ምክንያቱም እሷ የምትፈልገው ሉሊትን ያኔ እሷን መሬት ላይ እንደ ጣለቻት እና ለብዙ ጊዜ የመርሳት አቅሟ እንዲዛባባት አድርጋባት ነበረ። ምክንያቱም በመርሳቷ ብዙ ችግር ገጥሟታል። ከሷም አልፎ ደግሞ ቢኒያምን እጅግ ጎርቶታል። ቢኒያምን ቢኒያም ጽዮን እንድታስታውስ ብሎ እጅግ ለየማገዝ እየታገለና እየታተረ ነበረ። ግን በዚህ አጋጣሚ ሳይታወቅ የሰው ልጅ ከመውራት የተነሳ መግባባት ይመጣል። ከመግባባት የተነሳ የዛን ሰው ድረገጽ ወይም አሪያክሽን እያዩ በዛ ሰው መመሰጥ እንዲሁም ወደዛው ወደ ፍቅር መግባት ነው። ምክንያቱም ቢኒያም ጽዮንን እሱ እንድታስታውስ ረዳታለሁ ብሎ ገብቶ ነበረ፣ ግን እንደዛ እንዳሰበው ነገር ሳይሆን እሱ በፍቅሯ ተጠምዶ ቁጭ አለ። ቢንያም እና ጽዮን እጅግ እጅግ ደስ የሚሉ የሚያማምሩ ጊዜያትንና ወቅትን አሳልፈዋል። በፍቅርም ዓለም ብዙ ጊዜ ተጫውተዋል። ምክንያቱም እሷ ብዙም ባታስታውስም ግን በሰዓቱ በጣም እንደወደደችው ያመለክታል። አሁን ላይ ጽዮን ያለችበት ሁኔታ ቢኒያም ስልክ ደወለልኝ አልደወለልኝ እያለች በመጠባበቅ ላይ ትገኛለች። ምክንያቱም እንዴት ነው ያሸሸውትን ሰው ወደ ራሴ ማቅረብ የምችለው እያለች በሀሳብ እየተምሰለሰለች ነበረ። እንግዲህ ጽዮንም ተንኮሏን እንደቀጠለች ነው። እታችኛው መጸዳጃ ክላስ ቆለፈችባት። የታችኛውን ለምንድነው የምትቆልፉብኝ ብላ ስትናገር፣ ናታንም በመኮሳተር እንዴት እንደሊሆን ቻለ አለ። ቤዛም እንደዚሁ። ቤዛ ግን ጽዮን በእሷ ላይ የሆነ ድርጊት እንደምታደርግ ተረድታለች። በጣም የሚገርማችሁ ነገር ደግሞ የጽዮን ተንኮል በዚህ ብቻ አያበቃም። ከላይ ያለውንም ከምኝታ ቤት አጠገብ ያለውንም የመጸዳጃ ክላስ ውስጥ ትገባና ሉሊት መታ ልትገባ ስትል በሩ ተቆልፏል። ወይኔ ጉዴ፣ ዛሬ ደግሞ ይህንን ማን የቆለፈው አለች። ቆይ ቆይ፣ እኔ ነኝ እኔ ነኝ፣ ጠብቂኝ ሁለት ደቂቃ አለቻት። አረ ሁለት ደቂቃ አልችልም። እሺ አምስት ደቂቃ አለቻት። ወይኔ ጉዴ፣ ዛሬ ጉዴ ፈላ አለች። ምክንያቱም ምክንያቱም ሉሊት በጣም ስለምትጸየፍ ነው። ምክንያቱም ከታች ያለው የመጸዳጃ ክላስ እንዲሁም ወደ ሽንት ቤት ልትሄድበት የምትፈልገው ሽንት ቤት ለእሷ የሚመጠን አልነበረም። ግን እሷ ግዴታ ስለሆነባት ከፎቅ እየተንደረደረች ወደ ውጭ ከወጣች እሰይ ተመስገን ጌታዬ፣ ይሄ ክፍት ነው ብላ እዛ ገባች። እዛ ከገባች በኋላ ጽዮንም ከላይ ከፎቁና እጅግ በደስታ መፍለቅለቅ ጀመረች። እንደዚሁ በደስታ እየተፍለቀለቀች እያለ ትንሽ ቆይታ ወደ ሳሎን ትወርዳለች። ናታንም ወደ ስራ ቦታዬ ወደ ድርጅት የልሂድ ብሎ ወጣ። በዚያን ሰዓት ቆይን የምልሽ ምንድን ነው እያደረግሽ ያለሽው? ሴትዮዋን ምንድን ነው እያደረግሻት ያለሽው? አለቻት። እኔ ምን አደረግኳት አለች። የዚህን ጊዜ ነበረ ቤዛ በስሬስ ሊሆን አልታናግራት የፈለገችው። ቆይ ችግርሽ ምንድን ነው? ወንድምሽን ስለተበቀለችብሽ ነው ወይስ ሌላ ችግር አለብሽ? አለቻት። አይ እንደዛ አይደለም አለች እና ምንሽ ነው እና ለምን እንደው የምታረጊው በእውነቱ አንቺ የድሯ ኤፍራታ ሆነሻል አለቻት ማለት አለች ቤዛ ምክንያቱም ኤፍራታ እኛ ያን ሁሉ በደልና ስቃይ መከራ እያደረስንባት እሷ ግን ለአንዳችም ሰከንድ ያህል ጠልታን አታውቅም በጣም ነው የምትወደን በጣም ነው የምታከብረን እና አሁን አሁን ውስጥሽ ኤፍራታ ያለች እየመሰለኝ ነው አለቻት እንዲሁም የሚያስነቁ ቃላቶችን መናገር ጀመረች አባታችን ግን በምንድን ነው የሞተው አባትሽ በሰኖ እንዴ ሞተው ብላ እንዴ ሲሆን አስታውሽ እንዴ አለቻት። ወደ አሁኑ ሲሆን ሀሳቧን በመቀየር አይ ኧረ እንደው እንደዚሁ ነው አለቻት። የዚህን ጊዜ ቤዛ ምንም ባይዋጥላት ግን በውስጧ የሆነ የጠረጠረችው ነገር እንዳለ ይሰማናል። ምክንያቱም የምታደርገው ሁሉ የሚያስነቃ ነገር ነበረ። እንግዲህ እሷ ምሽ በቃ በጄ ብላ ወደ ክላሷ ትሄዳለች። የዚህን ጊዜ የዚህን ጊዜ የአፌት ወደ መንገድ ሲሄድ መንገድ ላይ የጠበቀው ያላሰበው ነገር ነበር። መንገድ ላይ የጠበቀው የአፌት የኔን ወንድነት አሳየዋለሁኝ እሱ በቢላ ጭሮኝማ እዚህ ልቀመጥ አልችልም፣ ስለዚህ ወንድነቴን አሳየዋለሁ። የእሱ ጭረት ምንም እንዳልጎዳኝ አሳየዋለሁ ብሎ እጅግ ተኮሳትሮ ከቤት ይወጣል። ከቤት ከወጣ በኋላ መንገድ ላይ መኪናውን አቁሞ ናታን የሚወጣበትና የሚገባበትን ሰዓት እየተጠባበቀ ነበረ። ልክ ናታነን ሲያየው ከጋቤኖው ፊት ለፊት ከጋቤኖው ፊት ለፊት በስተውጭ በኩል ቆሞ ጠበቀው። እንዴት ነው ያፌት፣ ደዚህ ምን ትሰራለህ አለው። የተለመደውን ቃላት ላሳየ ነዋ፣ ያንተ ጭረት ምንም እንዳላረገኝ ማለት። አልገባኝም፣ ምን እያወራ እንደሆነ ሊገባኝ አልቻለም። ልታስረዳይ ትችላለህ አለው። አይ ያደረግከው የፈሪ ምልክቱ እንግዲህ መጫር ነው እና ስለ ጫርከኝ አለው። አሁንም አልገባኝም፣ ስለምን እንደምታወራ አለ ናታን እጅግ ተንቀባረረበት ከሚባለው በላይም እጅግ ተቀየረበት። የዚህ ጊዜ አፌት ለሱ መሸነፍ ውርደት እንደሆነ ያስባል፣ ግን አይደለም። መሸነፍ በሰው ዘንድ የትህትና ምልክት ነው። ምክንያቱም አንድ ሰው የበላይ ሆኖ ሲገኝ የበታች መሆን እጅግ መታደል ነው። ግን እሱም አሁንም አጥብቆ መጠየቅ የጀመረ አረበናቶች እኔ ስለምታወራውም ሆነ ስለምትነግረኝ ነገር እማውቀው ጉዳይ የለኝም አለው ይህንንም ሲለው አረባክህ ለሸውደይ ነው አለው። አይ ሌላ ጥላት ካለ ፈልግ። እኔ ግን አንተን በቁም እያለቅ እያንዳንዱ ንብረቴን፣ እያንዳንዱ ገንዘቤን አስመልስሃለሁ እንጂ አንተን አልነካህም። ምክንያቱም መግደል መሸነፍ ነው ሲል ነገረው። ከዛም በኋላ በጣም አመመው። ሄደና ድግፋ አደረገው። ደካማ ጎኔን ተጠቅመህ ልትጎዳኝ ነው አይደለ? እኔ አንተን አይደለውም እልቅስ ደስ ካለህ ላድርስህ አለው። አረ ባክህ ብሎ መውጠርጠር ጀመረ። ግን የያዘው ነገር ከባድ ስለነበረ ናታ ሊሸኘው ወደ ጋቢና አስገባው አጋግፎ ደጋግፎ። እንግዲህ ጠላትን መንከባከብ መውደድ ከክርስቶስ ይጀምራል። ስለዚህ ሁሉም ደግፎት ወስዶ ጋቢና ውስጥ አስቀመጠው። በል ድክመቴን አይተህ በዚሁ እንዳትጨርሰኝ አለው። እኔ አንተን አይደለውም ይህንን ላደርግህ አልችልም፣ ሲል ናታንም ነገረው። ናታንም እንግዲህ ይህንን ካደረገ በኋላ መኪናውን ለመንዳት ግድ ሆነበት። መኪናውን እየነዳ መንገድ ላይ በጉዞ ላይ ነበሩ። በጉዞ ላይ በነበሩ ጊዜ እንግዲህ እንደተመለከታችሁት ኤፍራታና ፂሆን ስልክ ማውራት ጀምረው ነበረ። ምክንያቱም ምክንያቱም ፂሆን በር ላይ ሆና ግቢ ውስጥ ሆና ብዙ ሀሳብ እያምሰለሰለች እያወጣች እያወረደች ወደዛ ወደዚህ እየተራመደች ግራ ገብቷት ግራ ቀኝ ኋላ ፊት ትላለች። ግን ነገሩ እንዲህ ነው፣ ምክንያቱም እሷ ሳታስበው ወይም ያላሰበችው ነገር ገጥሟት ነው። እሱም ምንድን ነው ካላችሁ ቢንያም ነው። ከቢንያም ጋር አልተደዋወለችም፣ ተደዋውለም አታውቅም። ስለዚህ ቢኒያምን እንዴት ማናገር እንድችል ልደውል ትፈልጋለች፣ ግን እልህ ይይዛታል። ይሄ ግን የጽዮን ብቻ ሳይሆን የሁላችን ተግባር ነው። አንድ ሰው ከምንደውልለት ይልቅ ፍቅረኛችን ቢደውልልን ደስ ይልናል። ግን ለምንድን ነው ፍቅር መስጠት መቀበል አይደለም። ዋናው መስጠት ነው። ከመቀበል ይልቅ መስጠት ይበልጣል። የሚያፈቅር ልብ ደግሞ እጅግ ምንኛ የታደለ ነው። እሷ እንግዲህ ስልኳ ሳታስበው በድንገት ጠራ። በድንገት ሲጠራ ጽዮንዬ እጅግ በደስታ ተፍለቀለቀች፣ መዝለልም ፈለገች፣ የሆነ ነገርም መሆን ፈለገች። ምክንያቱም በስልኳ የደወለላት ቢንያም ነበር የመሰላት። ግን በስልኳ የደወለችው ኤፍራታ እየነበረች እፍ አለችና አሰበች። ወዲ ሆኖ ሄለው አለቻት። እባክሽ ጽዮን ላገኝሽ እፈልጋለሁ ስለ ናታንና ስለ ቢንያም ጉዳይ ምንድን ነው የምትይኝ? አልገባኝም፣ ንገሪኝ አለቻት። አይ አሁን አልነግርሽም፣ በስልክ የሚነገር ጉዳይ አይደለም፣ በአካል ነው የምፈልግሽ አለቻት። እሽ በቃ አለች። ኡፍ፣ የእናንተ ጣጣ፣ የእናንተ መከራ ግን መቼ ነው የሚያልቀው? ሁል ጊዜ አንዱን ስሸፍን ሌላ ነገር ታመጣላችሁ፣ አንዱን ስንወጣ የሆነ ነገር ታመጣላችሁ። እንደው ምንድን ነው የሚሻለን እያለች ጽዮንም መብሰልሰል እና መምሰልሰል ጀመረች። በዚህን ሰዓት ነበረ ኤፍራታዬ ልብሷን ለባብሳ እንዲሁም ኮፍያ አዲስ ኮፍያ ገዝታ ወደ ሆቴል የተቀመጠችው። ወደ ሆቴል በተቀመጠችበት ሰዓት እንግዲህ እየጠበቀቻት የነበረው ኤፍራታን ነው። ከዛ ሉሊትና ሉሊት እንዲሁም ቤዛ ሆነው ቤት ውስጥ ነበሩ። ሲሆንም አጠገባቸው ተቀምጣ ሳሎን በተቀመጠችበት ሰዓት የሆነ ሚሴጅ ይገባላታል። ሚሴጅ ሲገባላት ወዲያውኑ ከመቀመጫዋ ቸው ብላቸው ልትነሳ ስትፈልግ፣ እንዴ ማን ደወለ? ፍቅረኛሽ ነው የደወለው አለቻት ሉሊት የዚህን ጊዜ ተኮሳትራ፣ መልስ መለሰችላት። እሷም እንዴ በፍጥነት ተነሳሽ፣ ምንድን ነው የገጠመሽ አለቻት አይ ብላ ወጣች። ምናልባት ፍቅረኛዋ ሊሆን ይችላል ብላ ሎሊትም ታሞ የተኛ ሰው መቼም እዛው ማንቀላፋት ሲገባው እሷ ደግሞ ተንኮል ትጭራለች አያስችላትም። እና ወደ አሁኑ ነበረ ሲሆን ተነስታ ወደ ውጭ ልትወጣ የቻለችው ወደ ውጭ ስትወጣ የደወለችላት ወይም ሚሴጅ ያደረገችላት ኤፍራታ የነበረች ኤፍራታ የነበረች ወደ አሁኑ ሎሊት ምን ነው ከፍቅረኛዋ ጋራ ከቢኒያም ጋራ ተጣሉ እንዴ ወይስ የሆነ ችግር ገጠማቸው? እያለች ሉሊት መቀባጠር ጀመረች። የዚህን ጊዜ ቤዛ በማጉረጥና በማጉረጥረጥ እየተመለከተቻት ነበረ። እሷ ግን አለች፣ ምክንያቱም አሁንም ያ የሆድ ቁርጠት ተነሳባት። ወደዛ ወደዚህ ያቅበዘብዛት ጀመረ። ጽዮንም ተነስታ መንገዷን ቀጠለች። ወደ ውጭ መንገዷን ወደ ውጭ ከቀጠለች በኋላ እንግዲህ ናታንና ናታንና ናታንና ቢንያምም ተገናኝተው ለማውራት ቢንያም ወይም ናታን ደውሎ ቢንያምን ና እፈልጋለሁ፣ እንደዚህ አይነት ግሮሰሪ ና ለወራህ እፈልጋለሁ አለው። ቢንያም እና ያፌት ተገናኝተው ወሬያቸውን ቀጠሉ። ትሰማለህ፣ ታውቃለህ፣ ምን እንደ ታውቃለህ የያፌት ምን አለ ያፌት፣ በጭረት ነገር ነካ አድርገኸኛል ብሏለኝ ወይስ ቢኒያም አንተ አድርገኸው ይሆን አለው። ኧረ በፍጹም እኔ አንተ ፈሪ ይመስልሃለሁ እንዴ? እኔ እኮ እሱን ፈርቼው ወይም አስፈርቶኝ አይደለም። ምክንያቱም በዙሪያ ያሉ ቤተሰቦች ስላሉኝ እነሱን ብዬ ነው እንጂ እኔ ለሱ እኮ ማንስ ወንድ አይደለውም። ደሞስ ለምን ይደበቃለሁ? ደሞስ ታቀል ያፌት በጣም ፈሪና የሆነ በቃ ሴታ ሴት እንደሆነ ታውቃለህ አይደለ? እንዴት ነው እኔ ለሱ ጭረት አነሳው። በፍጹም ላነሳ አልችልም አለው። እና ታዲያ ይህንን ነገር አንተ ካላደረግክ እኔ ካላደረግኩ ማን አደረገው እያሉ መብሰልሰል ጀመሩ። ወደ አሁኑ ነበር ይቅርታ፣ ወደ አሁኑ ነበረ። እንደዚ እያሰቡና እየተምሰለሰሉ በነበረበት ሰዓት እና እና አለው ቆይ አንተ ግን ምን እያሰብክ ነው? ምን ደረጃ ላይ ነህ? ወይስ ረሳሃት አለው። ደነገጠ እንደ ትፉ እየገላን ረሳታለው፣ አለ ቢንያም። ቢንያምም በዚህ ንግግሩ አየውና ተመለከተው። ቆይ ምን እያረገ እንደሆነ በቅጡ ለቢንያምም ሊነግሮ አልፈለገም። ናታን ናታን በአሁኑ ሰዓት እጅግ የሚያስገርምና እጅ ባፍ የሚያስጨን ስራ እያሰበና እየተመራመረ መሆኑን ሁላችንም የምናውቀው ጉዳይ ነው። በጣም የሚገርማችሁ እና በጣም የሚደንቃችሁ ነገር ምንድን ነው? ናታን አሁን ያለበት ጊዜ የወንድነት ስራ የሚሰራበት ጨረቃውን የሚያስመልጥበት እጅግ የተመቻቸና የተደራደረ ሁኔታ ነው። ምክንያቱም ጨረቃዋም ከያፌት ጋር የምትደራደርበትን መረጃ ይዛለች። ናታንም በዚሁ ልክ እንደዛው። ምክንያቱም እየሆነ ያለው ነገር አሁን ላይ የቢኒያም ነገር የያፌት ነገር ያለቀለት ነገር ይመስለኛል። እንደዚህ እየተነጋገሩ በነበረበት ሰዓት ሉሊትና እንደዚህ እየተነጋገሩ በነበረበት ሰዓት ኤፍራታየና ጽዮን ተገናኙ። ስትመጣ በኮፍያ ተሸፍና ትልቅ ሆቴል ሆነው ተቀጣበቀቻት። ፊሄ ምንድን ነው እንደዚህ አስቸኩለሽ ጠራሽኝ? ምን ጉዳይ ቢሆን ነው አለቻት። ቆይሽ እኮ እንዴ ስንት ጊዜ ነው ቴክስት ከጻፍኩልሽ በጣም ደቂቃዎች አለፉ ሰዓታቶች ሄዱ ነጎዱ፣ አንቺ ግን በጣም ዘገየሽ አለቻት። ረ ወደውኑ እኮ ሜሴጅሽ እንደደረሰኝ ነው ፈጠኛ እየበረርኩ የመጣወት አለቻት። እሺ በቃ ብለው ማውራት ጀመሩ። ታውቂያለሽ ቤት ውስጥ ምን እንደተፈጠረ እጅግ በጣም ደስ የሚል አንቺም ደግሞ ፈን የምታረጊበት በጣም የምትደሰችበት ስራ አለቻት። እስኪ ቤት ውስጥ ምን እየተካሄደ ነው አለቻት። ታውቂያለሽ ዱሌትን ወደ መጸዳጃ ክላስ ይዞ የሚሄድ ምግብ አበላዋት፣ አለቻት የዘን ይሄ ፍራታ እጅግ በጣም ደንግጣ ተቆጣች። እንዴት እንደዚህ ታደረጊያለሽ? ለምን እንደዚህ ታደርጊያለሽ? ጥሩ አይደለም አለቻት። እሷ ካደረገችው አንጻር ይህ እኮ እጅግ በጣም ሲያንስባት ነው አለቻት። እሱ እውነትሽን ነው፣ ቢሆንም ግን ጠላታችሁን ውደዱ ይላል። ስለዚህ ጠላቶቻችንን መውደድ እንዳለብን ማወቅ አለብሽ አለቻት። እረ ብታይ፣ እሱ ደግሞ ይገርምሻል። እታችኛው መጸዳጃ ክላስ እንኳን እንዳትገባ እሱንም ቆለፍኩባት። እላይ ልትገባ ስትል፣ ሌላው ነገር ደግሞ ውስጥ ገብቼ ሰው አለ፣ ሁለት ደቂቃ ጠብቅኝ ወይም አምስት ደቂቃ ጠብቅኝ አልኳት። የዚህን ጊዜ ነበረ ሉሊት ታውቂያለሽ፣ ምን ያህል መሬቱን ራሱ እንደምትጸየፈው ወደ ታች ወርዳ ሌላ መጸዳጃ ክላስ ውስጥ ገባች። ይገርምሻል ሚት ጎ ቁጭ ብላ መጸዳጃ ተጠቀመች። አይገርምም? በጣም የሚገርም ነው። እሷ እኮ አፈራ ይንካኝ የምትል ሴትዮ ናት። እንዴት ብላ እሷም ገረማት። ለመሳቅም ፈልጋለች። ነገር ግን ከዛ በላይ ያሳሰባት የፍቅረኛዋ ናቱ ነበረ። አረ፣ ቆይስኪ ለምን ነበር የጠራሽኝ? አለቻት የፍራታ አዎ፣ ትልቁ ነገር ይሄ ነው አለቻት እሺ ምንድን ነው ስትል፣ እንደሆነ የምልሽ፣ ናታን ይሁን እንዴ ያፌት ላይ ይህንን ነገር ያደረገው አለቻት። ማለት እንዴት? ማለት ጀመረች። የዚህን ጊዜ ጽዮን በጣም ተናደደች። እንዴት እሷ የኔን ወንድም አታውቀውም ማለት ነው ወይስ ምንድን ነው እያለች በሀሳቧ መምሰልሰል ጀመረች። እንዴ እንዴት እንደዚህ ልትይን ትችያለሽ? በቃ አንቺ ወንድሜን አታውቂውም ማለት ነው ብላ ተኮሳትራ ልታመልጣት ገጇ ብድግ አለች ወዳው ነው ኤፍራታይም በመንደርደር ፂዮን ፂ ፂዮን ፂ እያለች ብትሮጥም እሷ ግን ግስጋሴዋን ቀጠለች በጣም የሚገርመው ነገር ግን ፂዮን ከኤፍራታ ከራቀች ምን ሊፈጠር እንደሚችል እጅግ በጣም ከባድ ነው እየተጠራሩ እየተሯሯጡ በነበረበት ሰዓት ነበረ። ወደ አሁኑ ግን ወደ አሁኑ ግን የኤፍራታዬ ወንድም ወይም ዳጊ ዳጊና ጓደኛው ተገናኙ። ተገናኝተው እንዴት ነው ምን አደረግከው? አስፈራራሁ አለው። አይ አይደለም በጭረጥ ነካሁት አለው። የዚህን ጊዜ ዳጊ እጅግ በጣም ተናደደ። ዳጊና ጓደኛው መጀመሪያ ያቀዱት እቅድ እሱን ለማስፈራራት ነበረ። እናስፈራራው ብለው እቅዱን የሚያመጣው የዳጊ ጓደኛ ነበረ። እሱ ግን የተባለውን ሳይሆን ያልተባለውን ነገር ነበረ የቀጠለው። በጣም የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? እነሱ የተመካከሩት እህቱ ጋር እንዲርቅና እንዲያስፈራራው እህቱን እንዲለቅለት ነበረ። ይሄኛው ግን በጭረት ነካውና ያልሆነ መቀመቅ ውስጥ አስገባው። በጣም ይገርማችኋል እኮ ቢንያም ቢንያም በዚህ ጊዜ በጣም ማስተዋል የተቻረው ነበረ። ናታንም እንደዛው። ስለዚህ የዳጊና የጓደኛው ነገር ለቢንያምና ለያፌት ትልቅ ነገር ሆኖባቸዋል። ምክንያቱም ያሰቡት ነገር አይደለም የሆነላቸው። ምክንያቱም ይሄ ነገር እኮ አላማችንን ሊያበላሽብን ይችላል ብለው እነ ቢንያምም እነ ያፌትም በጣም የተደናበሩበት ነበር። ዳጊም እጅግ በጣም ተናዱ። ጓደኛውን እየተቆጣው አረባክ ቀለል አድርገው፣ እሱም ቀለል አርጎ እኮ ነው ያየው ምን ታካብዳለህ አለው። ይህንንም ሲለው አረባክህ፣ እኔ እንደዚህ አድርግ መች አልጎ በካትን አንዴ፣ ሆኗል ሆኗል በቃ እሱስ እንደታደርጎ በጥፊ እንደመታኝ አይተሃል አይተሃል ወይ ብሎ ተቆጣው። ከዛ ይህንን እየተባባሉ በነበረበት ሰዓት ድራማው እዚህ ላይ ያቋርጠውታል። እንግዲህ በክፍል ሰባ ስምንት ላይ ምን ሊፈጠር ይችላል? ምንስ ሊሆን ይችላል ብላችሁ ትገምታላችሁ? እሺ ውድ ቤተሰቦቻችን፣ ሀረግ ድራማ ክፍል ሰባ ሰባት በዚህ መልኩ ተጠናቋል ማለት ነው። ውድና የተከበራችሁ የአሬዲዲዮ ቻናል ቤተሰቦች ሰዎች እንደምን አላችሁ? እኛለን እግዚአብሔር ይመስገን። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በክርስቶስ ብዝት ትረፍረፍ ይበልልን። እንደ ምድር አሸዋ እንደ ሰማይ ከዋክብት ሰላማችሁ ይብዛልኝ። ክፍል ሰባ ስምንትን ይዘንላችሁ እስከምንመጣ ድረስ እስከዛው ድረስ ለቻናላችን ግን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማረግ ጀምሩት። እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫ ቦክስ ሳጥኗ ላይ አስቀምጡልን። ከሀረግ ድራማ ምን ተማራችሁ? ከሀረግ ድራማ እኔ እጅግ በጣም ብዙ ነገር ተምሬበታለሁ። አለው አስተማሪና ቁም ነገር አዘል ፍቅርን፣ ጥላቻን በፍቅር መቀየር እንደሚቻል ተመልክቼበት አለው በተለይ በቤዛ ያለውን ልዩነት እንዲሁም በጽዮን በ ኤፍራታዬ የተመለከትኩት የዋህነት ምን ያህል እንደሚጎዳ እና ሲበዛ ከልክ በላይ ሲሆን የሰው ልጅ እንዴት ሊጎዳ እንደሚችል ተምሬበታለሁ። የአፌት የሚቀየርበት ቀን እጅግ በጣም እየናፈቀ ነው። ያፌት የናታን ወንድም መሆኑን መቼ እንደሚጠናቀቅ ባላቅም፣ ግን ያፌት የናታን ወንድም እንደሆነ ውስጤ ይነግረኛል። ምክንያቱም ሁሌ የሚያነሳው ስለ እናት ነው። ምክንያቱም ምናልባት የ ምናልባት የአፌት እናት የናታን እናት ትመስለኛለች፣ ብቻ አላቅም። እግዚአብሔር እንግዲህ እንደፈቀደና እንደወደደ ያደርግላቸው። ምንም ድራማ ቢሆን ይሄ በእውነተኛ ሕይወት የተመሰረተ የሕይወት ታሪክ ነው። ስለዚህ ሁላችንም ገብተን ሰብስክራይብ እያደረግን አሁን እንኳን ለመጠናቀቅ ትንሽ የቀረው ይመስላል። ምክንያቱም አካሄዳቸው ወደዛ አዝማሚያ ነው ማለት ነው። ምክንያቱም ከአሁን በኋላ አንድ ነገር ነው የቀራቸው ያፌት መያዙ ወይም ከያፌት ጋር አንድ መሆን ነው። ከዛ ውጭ ምንም የቀረ ነገር ያለ አይመስለኝም። ድራማው ሊጠናቀቅ ጫፍ ላይ እንደደረሰ ተስፋ አለ ማለት ነው። በቀጣይ ግን የትኛውን ድራማ ይዘንላችሁ እንደምንመጣ ባናቀን ብቻ በመልካም ነገር ይዘንላችሁ እንደምንመጣ ተስፋ አለን። እንዲሁም በዚህ በያሬድ ዩቲብ ቻናል መንፈሳዊ እና ቁም ነገር አዘሎች፣ አስቂኝ አዝናኝ የሆኑ ቪዲዮዎችን እንሰራላችኋለን። እስከዛው ድረስ ግን እናንተ ላይክና ሼር ሰብስክራይብ እያደረጋችሁ ቻናሉን ማሳደግ ይኖርባችኋል። ሁላችንም እናመሰግናለን። ቻናል ያላችሁ ደግሞ ቻናላችን ሰብስክራይብ አርጋችሁ ኮሜንት አስቀምጡ። ኮሜንት ስታስቀምጡ ኮሜንት ላይክ ላደረግ ስገባ ገብቼ የእናንተንም ሰብስክራይብ እንዳደረግ ባለሙሉ ተስፋ ነኝ። ሁላችሁንም ወዳችኋለሁ። ነባር ቤተሰቦቹ የምትወዱኝ የምታከብሩኝ ቻናሌን ሼር አድርጉ። አዲስ የሆናችሁ ደግሞ ላይክ በማድረግ ተባበሩኝ። እናመሰግናለን። እንወዳችኋለን። ቀናችሁ የሰላም የፍቅር የደስታ ይሆንላችሁ። መልካም ነገር ወደ እናንተ ይቅረብ። ክፉን ነገር እግዚአብሔር አምላክ ያረቀላችሁ። በሰላም ዋሉልኝ። በሌላ በአዲስ ፕሮግራም እስከምንገናኝ ድረስ ሰላም፣ ጤና፣ ፍቅር፣ አንድነት ተመኘውላችሁ እወዳችኋለሁ። ባይ ባይ።